አንቺ እኔ ሻማቺ አንቺ፣ ቆይ ምን አይነት ሰው ነሽ? ምንድን ነው የምትፈልጊው ከኔ? ለምንድን ነው ሰላም ማሰጪ አምራን ይሄ ጨዋታ አይደል። ይልቅ ቤቱን በሰላም ትልቂ ነው የሚሻልሽ። እኮ ነው መውጣ ልጄ ጎዳና እንድትወድቅ ነው ፍላጎት። የኔ ልጅ እኮ አይደለችም ፍቅረኛዋን አስቀምጣ ከሌላ ሰው ጋር የምትማግጠው። ዝም አይነት ንገሩ ይባል እንደ ኑሐሚን እንኳን እኮ ክብሯን የጠበቀች አይደለችም

አታውቅም ያልኳት ልጅ አዋረደች። ኖሚ ሶፊ፣ አንገቴን አስደፋች። ይለይኩ ይቅርታ አድርገሽለት ደግሞ አብራችሁ ብትሆኑ ደስ ይለኛል። ያንቺ ልጅ ይቅር ብላት ደስ ይልሻል። ደስ ይለኛል። ምን ለማሰር ልጁ እንዳረገሽው ግልጽ ነው። እንደዛ ነው የምታስበው ማለት ነው? ማሰብ ብቻ ሳይሆን ነው እውነታውን። እርሱ ግን አይቁጡኝ ወይ ላይ ላይ ለምን እንደዚህ ያደርጋሉ ነው አሁንም ቢሆን ይሄንን ነገር አውቀሽ እንዳላደረግሽ እርግጠኛ ተመስገን ቢያንስ አንድ ሊረዳኝ የሚችል ሰው አገኘሁ አባዬ እንደሆነ በጣም አዝኖብኝ የልጄን እናት ኑሐሚንን ፈልግልኝ ትሰማኛለህ አሁን ሌላ ነገር ሳይከተልህ ይሄን ግቢ ለቀው ውጣ ኤርሚያስ ይሄ ሁሉ ጉድ ከወጣ በኋላ እሱም ከዛ ቤት ተባሯል። ወይዘሮ ዝናሽ ስራ ልቀቅ ብላ እሱን ከስራ አባረዋለችና አሁን ደግሞ ቀጣይ ከዛ ቤት የምትባረረው ኑሐሚን ነች። ሁለታችንን እኩል ሆነናል ብሎ ሲያወራ ነበርና ለዛም ነው አሁን ወደ ቤት መጥቶ የልጄን እናት ኑሐሚንን ፈልጌን የመጣሁት ብሎ እሷን ይዞ ለመውጣት ይመስላል ማለት ነው። ለይኩን ደሞ ይሄ ነገር በጣም አበሳጭቶታል። እሱ መጀመሪያ ላይ ኤርሚያስ ማን እንደሆነና ለምን እዛ ቤት እንደመጣ አያውቅም። እሱ ያው በቃ ስራ ፈልጎ ሹፌር ለመሆን የመጣ መስሎት ነበርና ኤርሚያስ ደሞ እዛ ቤት የመጣው ኑሐሚንን ፈልጎ ነው። ኑሐሚን ያረገዘችው ከሱ ነው የሚለውን ነገር ሲሰማ ለካ ማንም ሰው ሲጫወትብኝ ነበር ብሎ ተናዶ ነበር። አሁን ደግሞ እሱ የወጣ በር ላይ ኤርሚያስ ሲመጣ ይሄ ነገር በጣም አበሳጭቶት ነው ሌላ ነገር ሳይከተል ቀጥ ብለ ከዚህ ቤት ውጣልኝ እያለው ያለው ማለት ነው። ዝናሽ ደግሞ ይሄ ነገር በጣም አስደስቷታል። በተለይ ደግሞ የኑሐሚን ጉድ መውጣት፣ የኑሐሚን በአባቷ ፊት መዋረድ እና እንደዛ መሸማቀቅ በጣም አስደስቷታል። እሷ አሁን ላይ የምትፈልገው ኑሐሚን ከዚያ ቤት እንድትወጣላት ትፈልጋለች። የሷን ሚስጥር እንደያዘች የዝናሽ ሽን ሚስጥር እንደያዘች ማንም ሰው ሳይሰማ ከዛ ቤት እንድትወጣላት ትፈልጋለች። ና ከዚህ በፊትም ቀደም ብላ ደፍራ ከቤት ውጪልኝ እኔ አንቺን አልፈልግሽም ብላ እንዳትናገር ምናልባት ደግሞ የኔ ሚስጥር ታወጣና ሕይወቴን ታማሰቃቅለዋለች የሚለው ነገር ስላሳሰባት አጋጣሚዎችን ስጠብቅ ነበር። ና እናም ደግሞ አምራን ወደ ቤት መታ ኑሐሚን እኮ እንደዚህነን ልጅ ነች፣ የሁለት ወር እርጉዝ ነች። እናም ደግሞ ያረገዘችው ከኤርሚያስ ነው፣ ከእናንተ ሹፌር ነው ብላ ጉዳን ካወጣች በኋላ እዛ ጋ ግን ኑሐሚንን እንደሚያግዝ ሰው ኑሐሚን እኮ ጨዋ ልጅ ነች፣ ክብሯን የምጠብቅ ልጅ ነች ብላ እዛ ጋር ያስመሰለች ብታወራ ራሱ ግን ደግሞ በውስጧ በጣም ደስተኛ ሆና ስትደሰት ነበር። ምን አለበት በዚህ አጋጣሚ ከቤቴ ጥርግ ብላ ብትወጣልኝ ስትል ነበር ና እናም ደግሞ ኑሐሚንን ስታወራት እዛ ጋር ስታስመስል የነበረው እኔ እኮ ለአንቺ ስከላከልልሽ ነበር ብላ ብታወራትም ኑሐሚን ደግሞ የእሷን ፍላጎት የዝናሽን ፍላጎት ስለምታቅ ምንም ነገር አታስቢ፣ እኔ ካሁን በኋላ እዚህ ቤት አልቆይም፣ ለይኩን ራሱ እዚህ ቤት የሚያቆየኝ አይመስልም፣ ይሄንን ነገር ከሰማ ብላ ከዛ ቤት እንደምትወጣ ነግራታለች። ግን ደግሞ እዛ ጋር የአባቷን ነገር ቃል ገብታላታለች ዝናሽ አባት ሽን አሳክምልሻለሁ፣ ሌላ ሀገር ሄዶ እንዲታከም ወደ ሙሉ ጤንነቱ እንዲመለስ አደርግልሻለሁ። አንቺ ሚስጥሬን ጠብቂ ብላ በዛ ነገር ተስማምቶ ቃል ተገባብቶ ነበርና አሁንም ኑሐሚን ያስታወሰቻት ይሄንን ነው። እኔ ሚስጥሬሽን ጠብቅልሻለሁ፣ ከዚህ ቤት ደግሞ እወጣ ልሻለሁ ግን ደግሞ አንቺ ቃል የገባሽልኝን የአባቴን ነገር እንዳትርሽ ብላታለች። ና ኑሐሚን በዛ ልክ ተስፋ ቆርጣ እኔ ከዚህ ቤት መውጣቴ አይቀርም ብላ እንደዛ ዝናሽን አባቷን አደራ ስትላት የነበረው ለይኩን እስከዛ ድረስ ይሄንን ነገር አልሰማም ነበርና ይሄንን ነገር ከሰማ በጣም ያዝንብኛል እናም ደግሞ ከዚህ ቤት ያስወጣኛል የሚለውን ነገር ስለፈራች ነው። በዛ ልክ ከዛ ቤት እንደምትወጣ እርግጠኛ ሆና ለዝናሽ ስት ነገራት የነበረው ሌኩን ደግሞ ይሄንን ነገር ሲሰማ ኑሐሚን የተፈጠረውን ነገር እንዴት እንደተፈጠረና በፍቅር ተታላ ኤርሚያስ አገባሻለሁ አብረን እንኖራለን ብሎ አታሎ ይሄን ነገር እንዳደረገባት ስት ነግረው ሌኩን ደግሞ በጣም በሳል ሰው ነው እና ወዲያው ነበር የተረዳት። ኑሐሚም ደግሞ ይሄ ነገር አስደስቷታል። አባቴ ራሱ እኮ በዚህ ልክ አልተረዳኝም ነበር ምን አይነት ሰው ኖት? ብላ በሌኩን መልካምነት ራሱ ስትገረም ነበር ማለት ነው። ግን ደግሞ ሌኩን ተረዳ ሄዳት እንጂ እዛ ቤት ትቆያለሽ ወይ ደግሞ እዛ ቤት ትሆኛለች ሳይሆን አሁንም ቤት ተከራይቶላቸው ሌላ ቦታ ሰላም የሚያገኙበት ቦታ ሌላ ማረፊያ ሊያዘጋጅላቸው እንደሆነ እየናገራት ነበር ማለት ነው። ተሰማ ደግሞ አሁን ላይ ከዛ ቤት ወጥቶ ራሱ ቤት ተከራይቶ አንድ ላይ ቢሆኑ ራሱ አሁንም ከኑሐሚን ጋር እንደማይሆን ከእሷ ጋር መሆን እንደማይፈልግና ና እሷ እንድትንከባከበው እንደማይፈልግ እየተናገረ ነው። በእርግጥ አሁን ላይ ነዴ ላይ ስላለ ነው። በዛ ልክ ተስፋ ያለባት ልጅ ና በዛ ልክ ደግሞ ልጄ ጨዋ ነች፣ ምንም አታቅም፣ ክብሯን ጠብቃ ነው ያለችው እስካሁን ድረስ ብሎ ሲያወራላት የነበረችው ልጅ አሁን ደግሞ ሰው ፍለፊት ልጅ እኮ የሁለት ወር እርጉዝ ነች፣ ያረገዘችው ደግሞ ከኤርሚያስ ነው የሚለው ነገር በጣም አሸማቆት ሰው ፍለፊት አንገቱን እንዲደፋ ስላደረገው፣ ነው በዚህ ልክ አሁን ኑሐሚን ላይ ተናዶ፣ እኔ እሷን አልፈልግም ኑሐሚን የምትባል ልጅ ከዚህ በኋላ የለኝም፣ እናም ደግሞ ከእሷ ጋር አንድ ላይ መኖር አልፈልግም፣ እሷም እንድትንከባከበኝ አልፈልግም ብሎ በዚህ ልክ ተበሳጭቶ ለዝናሽ ራሱ ሲያወራት የነበረው ማለት ነው። ዝናሽ ደግሞ እዛ ጋር አሁንም የክፋት ክፋቷ እሱ ጋር እያስመሰለች ነበር። እኔማ እህትህ እያለሁ አንተ ጎዳና አትወጣም ብላ ለሱ ያዘነ ለእሱ የተቆረቆረ በመምሰል እና ከዚህ በፊትም ያኔ ኑሐሚን እነሱ ቤት የመጣች ጊዜ ስለ ኑሐሚ ምንም ነገር ሳታቅ ነበር በዛ ልክ እሷን ስት ጠላት ና ስት ሰድባት ነበረው። አሁን ደግሞ ተሰማ እያለ ያለው ያኔ ራሷ አንቺ ለካ ስለ እሷን መጥፎ እና ስለምታቂ ነበር በዛ ልክ ስት ጠያት እና ስት ጸየፍያት የነበረው ብሎ ቢነግራትም ዝናሽ ደግሞ እዚህ ጋር እያለች ያለችው ያኔ እውነት እንዳላትና ነገሩን ከአንዳንዴ አውቃ ኑሐሚን ባለጌ ሰው ጫዋ እንዳልሆነችና አባቷን አንገቱን የምታስደፋ ልጅ እንደሆነች እንዲሁ አውቃ ኑሐሚንን ከመሬት ተነስታ እንደ ጠላቻት አድርጋ ነው እዚህ ጋር ለተሰማ እያለ ያረጋገጠችለት ያለችው ማለት ነው። ተሰማያው አሁን ላይ ስላዘነ በጣም ልቡ ስለተሰበረ ነው እዛ ጋ ዝናሽ የምታወራውን ነገር እውነት ነው ልክ ነው ብሎ እየተቀበላት ያለው እንጂ ከዚህ በፊት ቢሆን ኑሐሚንም በዛ ልክ ስትናገርና ልጁን በዛ ልክ ስታንቋሽሽበት ዝም ብሎ ያንን ነገር የማዳመጥ አቅም የለውም ነበር። ግን ደግሞ አሁን ላይ በኑሐሚን በጣም አዝኗል። ልቡን በጣም ተሰብሯል። ሰው ፊት ለፊት አንገቴን አስደፋችን ብሎ በራሱ በጣም እያዘነ ነው ማለት ነው። አምራን ደግሞ ዛሬ እዛ ቤት መታ ያደረገችው ነገር ለእሷ ጥቅም ብቻ እሷ ብቻ እዛ ቤት ተጠቅማ ወይ ደግሞ እንደምትፈልገው እ ቤት አንድ ክፍል ተሰጥቷት እስከምትወልጂ ድረሽ እዚህ ኑሪ ብላ በደስታ ተቀብሎት እዛ ቤት የሚያኑሩ መስሏት ነበር። እሷ ያሰበችው መጀመሪያ ላይ የኑሐሚንን ሚስጥር የእሷን ጉድ አውጥታ ኑሐሚን ከዛ ቤት ታዋርዳ ትባረራለች እናም ደግሞ እኔ እዛ ቤት በሰላም እኖራለሁ የሚለውን ነገር ነው ያሰበችው። እሷ የራሷን ጉድ የራሷን ሚስጥር አስቀምጣ ኑሐሚን የምታውቀውን የራሷን ሚስጥር ሸፍና ነበር የመጣችው። ግን ደግሞ ኑሐሚን እዛ ጋር አምራን የእሷን ሚስጥር ተናግራ አባቷን በዛ ልክ ታሞ በዛ ልክ ራሱን ስቶ ውድቆ የእኔ ሚስጥር አትናገርም ብላ መጠበቆ ራሱ በጣም የሚያስገርም ነው። ኑሐሚንም እሷን እዛ ጋር ያለችው አንቺ የኔ ሚስጥር ተናግረሽ የኔ ሚስጥር አውጥተሽ መቼም እኔ የአንቺ ሚስጥር አልጠብቅም ብላ ናሆም እስከዛሬ የማያውቀውን የእሷን ግንኙነትና የኤርሚያስን ግንኙነት እናም ደግሞ ከናሆም ገንዘብ እየተቀበለች ኤርሚያስን ስታግዘው እንደነበረ እና ኤርሚያስ ደግሞ ከአምራም በሚቀበለው ብር ነው እኔና አባቴን ቤት ተከራይቶ ሲያግዝን የነበረው። እኔ ደግሞ ያኔ እስከዛ ምንም እማውቀው ነገር የለም ኤርሚያስ በጣም መልካም ሰው ጥሩ ሰው መስሎኝ ነበር። እናም ደግሞ እሱ በአወራኝ መሰረት ስራ ያለው ሰው መስሎኝ ነበር። እሱን ያመንኩትና ልቤን የሰጠሁት እንደዚህ ነበር። አምራን ስትጫወትብን የነበረው እናም ደግሞ መኪና ራሱ ገዝታለት ነበር ብላ እዛ ጋ የእሷንና የኤርሚያስን ጉድ ዘርግፋ ለናሆም ነግራለች ማለት ነው። ናሆም በፊትም አምራንም ማየት አይፈልግም በእሷ በጣም አዝኗል። እሷን ከልቡ አውጥቶ ጥሏልና መጀመሪያ ራሱ እሷ እዛ ቤት ስትመጣ ኔ ውጭ እያላት ነበር። አምራን ደግሞ ያንን ነገር እንደማትቀበለውና የፈለገ ነገር ቢሆን ከዚህ ቤት አልወጣም ስለዚህ አንድ ክፍል ስጡኝና እዚህ ቤት እኖራለሁ ብትልም መጀመሪያ ላይ ናሆም ረጋ ብሎ ነበር ሲያወረት የነበረው ኔ ውጪ ብሎ ያን ያክል ጉልበት አልተጠቀመም ነበር። ግን ደግሞ ኑሐሚን እዚህ የአምራንን ጉድ ስታወጣ አንጠልጥሎ ነበር ከዛ ቤት ያወጣት ማለት ነው። አምራ መጀመሪያ ላይ ኑሐሚንን ልታስቆም ሞክራት ነበር የሷ ሚስጥር የሷን ከባዱን የሕይወቷ ሚስጥር እዛጋ ተናግራ አባቷ ራሱ አደጋ ላይ የሚጥል ሚስጥሯን እዛጋ አውጥታ ተናግራ የራሷ ጊዜ ሲሆን ደግሞ ኑሐሚንን እንደመለመንም ወይ ደግሞ አታውጪብኝ፣ አትናገሪብኝ እንደማለትም ብላ ነበር። ግን ደግሞ ይሄ ሚስጥር ሲወጣ አባት ምንም አማራጭ የላትም እዛጋ ናሆም ይሄንን ታግሶ እዛ ቤት እንደማያቆያት ስለምታውቅ ሻንጣሽን ይዘሽ ቀጥ ብለሽ ከዚህ ቤት ውጪ ሲላት ምንም ነገር ሳትናገር ነበር ከዛ ቤት ይወጣል። ይሰጣችሁ ማለት ነው። ኤርሚያስ አሁን ላይ እያደረገ ያለው ለአምራንም የነገራት አንድ መልካም ነገር አለ ይሄ ጸበቃ እዚጋ እንዲያበቃ እፈልጋለሁ፣ ነገሩ ሁሉ በሰላም እንዲጠናቀቅ እፈልጋለሁ ብሎ እዛ ጋር ለአምራን ጥሩ ነገር ነግሯት ነበር። አንቺም ኑሐሚንን እስከዛሬ ላደረግሽባት ነገር፣ ለበደልሻት ነገር፣ ላስለቀሻት፣ ወይ ደግሞ ለጎዳሻት ነገር ይቅርታ ጠይቂያት፣ እኔም ደግሞ አንቺን የሚያስደስትሽ ከሆነ ናሆምን ይቅርታ እጠይቃሉ ብሎ ነግሯታል። አምራን ደግሞ ይሄንን ነገር አትፈልግም። ኑሐሚንን ከልብ አምርራ ስለምትጠላት መጀመሪያ ላይ እሷ እምታስበው ኤርሚያስን የወሰደችብኝ እሷ ነች እና ደሞ አሁንም ናሆምን ትወስድብኛለች የሚለው ነገር ስለሚያሳስባት፣ ለዛም ነው አሁን ላይ ኑሐሚንን በዚህ ልክ አምርራ የምትጠላት ማለት ነው። ኤርሚያስ ደሞ እዚህ ጋር ኑሐሚንን ይቅርታ ጠይቂያትና እኔም ናሆምን ይቅርታ ጠይቂያው ይሄ ነገር በሰላም እንዲያልቅ ፈልጋለሁ ቢላትም ይሄንን ነገር እንደማትቀበል አምራን ነግረዋለች ማለት ነው። ግን ኤርሚያስ አሁን ላይ እያሰበ ያለው ለኑሐሚን ነው የሚያስበው ከዚህ በላይ መሰቃየት የለባትም፣ ከዚህ በላይ ልቧ መሰበር የለባትም። ስለዚህ እሷን በሰላም መኖር አለባት በሚለው ነው ይሄንን ነገር ለአምራን የነገራት ማለት ነው። አምራን ደግሞ አሁን ላይ ይሄን ነገር ለማድረግ ዝግጁ አትመስልም ማለት ነው። በእርግጥ አሁን ላይ እሷ የምትፈልገው ከናሆም ጋር ተታርቃ ከናሆም ጋር እንደ በፊቱ በፍቅር አብሮ መሆን ይፈልጋሉ። ኑሐሚን ደግሞ ዛሬ የነገረቻት የእሷን እውነታ እነግራታለች ማለት ነው። እሷ ያለቻት አንቺ ኮ ከኤርሚያስ ጋር ያለ ነገር ሲበላሽብሽ ነው ናሆምን ያጠመድሽ፣ ናሆምን በኤርሚያስ የተጎዳው ልብሽን ማስታገሻን ያደረግሹ ብላ ናሆምን እንደማታፈቅረውና እሱ ለጥቅም እንደፈለገችው ነግራታለች ማለት ነው። ኤርሚያስም ይሄንን ነገር ለአእምራ ነግሯታል። ያው እንደ ማስፈራሪያ ያቀረብላትን ነገር አልቀበልም ስትል እሱ የነገራት አንቺ ኮ ያረገሹ ናሆምን ለማጥመድ ነው። እሱን ለማጥመድ ሆን ብለች ነው ያረገሹ ብሎ ቢነግራትም አምራን ደግሞ ይሄ ነገር ውሸት እንደሆነ ነግራዋለች ማለት ነው። ኤርሚያስ ግን ስለ እሷ በጣም አሳምሮ ስለሚያቅ ስለ እቅዶቿ ምን እንደምታስቡላ በደንብ ስለሚያቅ መጀመሪያ ላይ ከኤርሚያስ ጋር ያለው ነገር ሲበላሽባት ነው። እዚህ ጋር ናሆም ከእጅ የማምለጥ የለበትም እሱ የሀብታም ልጅ ነው። እናም ደግሞ በጣም ያፈቅረኛል፣ ይንከባከበኛል በሚለው ነው እዛ ጋር ቶሎ ብላ ከሱ አርግዛ በእርግዝና እሱን ያጠመደችው ማለት ነው።